የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አስራ ሰባት አብርሃምም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን። ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ እጅግም አበዛሃለሁ አለው። አብራምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው። እነሆ ቃል ኪዳኔ ካንተ ጋር ነው። ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፤ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገስታትም ካንተ ይወጣሉ። ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ከአንተ በኋላ ለዘላለም። የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አስራ ሰባት አብራምም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብራም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴም ተመላለስ፣ ፍጹምም ሁን። ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው። እነሆ ቃል ኪዳኔን ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፤ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና፣ እጅግም አበዛሃለሁ፣ ሕዝብም አደርግህ አለው። ነገስታት ከአንተ ይወጣሉ። ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ለአንተና ከአንተ በኋላ ለዘርህ አምላክ የሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት የሆነ ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ፣ አምላክም ሆናችኋለሁ። እግዚአብሔርም አብርሃምን አለው። አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተ በኋላ ዘርህን በትውልዳቸው በኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፊታችሁንም ስጋ ትገረዛላችሁ። በኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። የስምንት ቀን ልጅ ይገረዝ። በቤት የተወለደ ወይም ከዘራችሁ ያለ አይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትም የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፊት ስጋ ያልተገረዘ ቆላፋ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔንም አፍርሳለችና። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ እባርካት አለሁ። ደግሞም ከእርሷ ልጅ እሰጠሃለሁ፣ እባርካት አለሁም፣ የአሕዛብም እናት ትሆናለች፣ የአሕዛብ ነገሥታትም ከእርሷ ይወጣሉ። አብራምም በግንባሩ ወደቀ፣ ሳቀም። በልቡ አለም የመቶ ዓመት ሰው በውኑ ልጅ ይወልዳልን? ዘጠና ዓመት የሆነ አሳራ ትወልዳለችን? አብራምም እግዚአብሔርን እስማኤል በፊትህ ቢኖር በወደደሁ ነበር አለው። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅ ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤል ሰምቻሃለሁ። እነሆ ባርኬዋለሁ፣ ፍርያምም አደርገዋለሁ፣ እጅግም አበዛዋለሁ። አስራ ሁለት አለቆችንም ይወልዳል፣ ታላቅ ህዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚህ ጊዜ ሳራ ከምትወልድልህ ከይሳቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃምም ልጁን እስማኤልን፣ በቤቱ የተወለዱትን ሁሉ፣ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶች ሁሉ ወሰደ። የቁልፊታቸውንም ስጋ እግዚአብሔር እንዳለው በዚያው ቀን ገረዘ። የአብርሃምም የቁልፊት ስጋ በተገረዘ ጊዜ የዘጠና ዘጠኝ ዓመት ሰው ነበረ። ልጁም እስማኤል የቁልፊቱን ስጋ በተገረዘ ጊዜ የአስራ ሦስት ዓመት ልጅ ነበር። በዚያው ቀን አብርሃምም ተገረዘ፣ ልጁም እስማኤልም በቤት የተወለዱትና በብር ከእንግዶች የተገዙት የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ። ምዕራፍ አስራሰባት በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ ድረስ ቸር ቆዩ።